በ62 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ ከ10 ፐርሰንት ቅድሚያ ክፍያ ጀምሮ ቀሪውን በአንድ ዓመት ተኩል እስከ ሁለት ዓመት ተኩል ያለምንም ወለድና ዋጋ ጭማሪ እስከ 35 ፐርሰንት እውነተኛ ቅናሽ ጋር ይዞሎት መጥቷል። ለተጨማሪ መረጃ በ0972750375 ይደውሉ። እሺ ተመልካቾች እንዴት ናችሁ? መስከረም ወርና ጥቅምት ወር ባንኮች የትርፍ መጠናቸውን ሪፖርት የሚያቀርቡበትና ለአንድ አክሲዮን የሚከፍሉትን የትርፍ መጠን የሚያሳውቁበት እንዲሁም ተጨማሪ አክሲዮን የሚሸጡ ከሆነ ደግሞ የሚያሳውቁበት ወቅት ነው። ስለዚህ ከሞላ ጎደል የአክሲዮን ገበያው ጥሩ መነቃቃት ያለው የባንክ ሴክተሩ ላይ ነው። ስለዚህ የባንክ ሴክተሩ ላይ ያለ የአክሲዮን የሽያጭ ሁኔታ ይነቃቃል። በዚህ ወቅት ላይ ነባር ባለ አክሲዮኖች የአክሲዮን መጠናቸውን ለመጨመር ወይ ደግሞ ለመሸጥ የሚወስኑበት ወቅት ነው። አክሲዮን ያልነበራቸው አክሲዮን ቢዝነሱ መግባት የሚፈልጉ ደግሞ አክሲዮን ለመግዛት የሚወስኑበት አካባቢ ነው። ይሄ አካባቢ ወቅት እና በዚህ ዓመት ባንኮች እያስመዘገቡ ያሉ ትርፍ መጠን በጣም ከፍተኛ ነው። ስለዚህ ይሄ ከፍተኛ የትርፍ መጠን ለውሳኔ የሚያበቃ ነው ወይ ወይ ደግሞ ፐርማነንት የትርፍ መጠን ነው ወይ የሚለውን በተወሰነ መልኩ ሐሳብ ልሰጣችሁ እፈልጋለሁ። በጣም በልዩነት የትርፍ መጠናቸው ከፍተኛ ነው የአብዛኞቹ ባንኮች የትንንሽ ባንኮች የትልልቆቹን ባንኮች ኢቨን ከዚህ ቀደም ኪሳራ ውስጥ የነበረው ባንኮች ትልቅ ያተረፉበት ወቅት ቢኖር ይህ ዓመት ነው። ታዲያ ይህን ዓመት ትርፍ መጠን በማየት አይ የባንክ ሴክተሩ በአክሲዮን ደረጃ ያዋጣል ወይ ብሎ ለመወሰን የሚያስችል ነው ወይ የሚል የተወሰነ ሀሳብ ልሰጣችሁ እፈልጋለሁ። ጥንቃቄ የሚፈልግ ጉዳይ ስለሆነ እንግዲህ ባንኮቹ ከፍተኛ ትርፍ ያስመዘገቡበትን ምክንያት መጀመሪያ እንመልከት። በእነሱ ፕሮዳክቲቭ የመጣ ነው ወይስ ማክሮ ድራይቭ ያደረገው ትርፍ ነው የሚለው እንድታውቁ እድል ይሰጣቸዋል። ሪፎርሙ የራሱ ተጽዕኖ አለው። የመጀመሪያው ከሪፎርም በኋላ የምንዛሬ ሁኔታ ባንኮቹን ከፍተኛ ትርፍ እንዲያተርፉ አድርጓል። ይሄ የሚቀጥል ነው ወይ ነው ጨዋታው። ለምሳሌ ከሪፎርም በፊት በ50 ምናምን የነበረው አንድ የአሜሪካ ዶላር በጥቂት ወራቶች ውስጥ ከመቶ ብር በላይ ነው ነው፣ መቶ ፐርሰንት ነው ራሱን የለወጠው። ስለዚህ በ50 ቤት አንድ የአሜሪካ ዶላር በ50 ምናምን ብር በሚሸጥበት ጊዜ የውጭ ምንዛሬ የነበራቸው ባንኮች የውጭ ምንዛሬ ሁሉም ስለነበራቸው ማለት በፍጥነት ሲለወጥ በፍጥነት ነው ትርፍ ያተረፉት። አንዱ ነው። ሁለተኛው የብድር ሁኔታ አሁን ከሪፎርም በኋላ ታይት የሆነ የገንዘብ ፖሊሲ ስለሆነ ያለው የጥሬ ገንዘብ አክሰስ፣ የብድር አክሰስ ለባንኮቹ በቂ አይደለም። ስለዚህ የብር ፍላጎት ከፍተኛ ነው። ኢቨን የብር ፍላጎት ከፍተኛ መሆኑ የወለድ መጠን የብድር የወለድ መጠንን ከፍተኛ አድርጎታል። እሱም አቅማቸውን አሳድጎላ የትርፍ መጠናቸውን አሳድጓል። ዋጋ ንረትም የራሱን ድርሻ ወስዷል። የአገልግሎት ክፍያ መጨመርም የራሱን መጠን ወስዷል። ከሪፎርም በኋላ ማርጅኑ ጠቦ ነበር። የውጭ ምንዛሬ ማርጅን በጥቁር ገበያ እና በባንክ መካከል ጠቦ ጠቦ አስር ከመቶ ከዛ በታች የሆነበት ወቅት ነበር። የዛን ጊዜ ሬሚታንስ ተሻሽሎ ነበር፣ ከውጭ መጣው የውጭ ምንዛሬ። እሱም ለባንኮቹ እድል ነበር። ብሔራዊ ባንክ ማክሮ ኢኮኖሚውን የውጭ ምንዛሬ ገበያውን አረጋጋለሁ በሚል ያወጣቸው የነበሩ የውጭ ምንዛሬ አክሲው ጨረታዎች ለባንኮች የትርፍ መጠን ነው የሚሆኑት። ምክንያቱም በጨረታ ይገዛሉ በከፍተኛ ሁኔታ ለደንበኞች እንዲሸጡ ነው ሲያደርጋቸው የነበሩ ትንሽ መጠን ቢሆን ግን ትርፍ ነው። ትርፉ የሚሰበሰበት ምክንያት ብዙ ስለሆነ ማለት ነው። ይሄ በሙሉ የራሱ እድል አለው። ከማክሮ ኢኮኖሚ ጋር የተገናኘ እድል ነው። ታዲያ ይሄ ሙሉ ለሙሉ ቋሚ እና ፐርማነንት ትርፍ ነው ወይ አሁን ያስመዘገቡት ለሚለው ይሄ ምክንያት ተደምሮበት ይሄ ምክንያት ቀጣይ ነው ወይ ነው ጫወቱ። የውጭ ምንዛሬ ክምችት አሁን ሊቀጥል አይችልም። ራሱ የተሸራተተ እየተንሸራተተ ይሄዳል እንጂ እንደ በፊቱ በአንዴ የሚለወጥ ነገር አይሆንም። የባንክ ሴክተሩ ሲከፈት ፉክክር፣ የትርፍ መጠኑ መቀነሱ አይቀርም። የሚቀጥለው ዓመት በዚህ 2018ን ጨምሮ የውጭ ባንኮች የመግባት እድል አላቸው። የትርፍ መጠን መቀነሱ አይቀርም። የወለድ ፉክክርን በፖሊሲ መለቀቁ አይገርም። የወለድ ፉክክር የብድር ወለድ ፉክክር የብድር ወለድ ፉክክር አለ ማለት መጠኑ እየቀነሰ እየቀነሰ መምጣቱ አይቀርም። ኢቭን የብድር ሁኔታ ካፕ እንኳን የሚለቀቅ ከሆነ በቂ ገንዘብ ገበያ ውስጥ ካለ የብድር ወለድ መጠን መቀነሱ አይቀርም። ስለዚህ ትርፍ በሚፈለገው ልክ ላይቀጥልም ደግሞ ይችላል። ጥብቅ የገንዘብ ፖሊሲው በብሔራዊ ባንክ የሚቀጥል ከሆነ፣ የብድር ጣራውም የሚያዝ ከሆነ፣ የገንዘብ ዝውውሩ የሚቀንስ ከሆነ የትርፍ መጠን በሚቀጥለው ዓመት ላይቀጥል ይችላል። ይህንን በደንብ ገንዘብ ያስፈልጋል። ምክንያቱም ገንዘብ አለመለቀቁ ፍላጎት ጨምሯል። ፍላጎት መጨመሩ ወለድን ጨምሯል። ወለድ መጨምሩ ትርፋቸውን ጨምሯል። ምንዛሬው ባላንስ አለመሆኑ የውጭ ምንዛሬ ፍላጎት ጨምሯል። የውጭ ፍላጎት መጨመሩ ደግሞ የነሱን ትርፍ መጠን ጨምሯል። የውጭ ባንኮች በፍጥነት አለመግባታቸው የላላው ፉክክር ውስጥ ነው ባንኮቹ የቆዩት። ለዚህ ነው ብዙ ባንኮች የሚገርም ትርፍ ሪፖርት እያደረጉ ያሉ። ግን በራሳቸው ደግሞ ፒውር በሆነ መልኩም ደግሞ ያገዛቸው ነገር አለ። ሞባይል ባንኪንግ ላይ ዲጂታል ባንኪንግ ላይ እርስ በርስ በነበሩ ባንክ ለባንክ ባላቸው የብድር ሁኔታዎች ውስጥ ለማሳደግ የሞክሩ አሉ። ስለዚህ ይህን አመት እንደ ሪፈረንስ መጠቀም ይቻላሉ። እዚህን አመት ላይ የምንመለከተው የባንኮች ትርፍ ይቀጥላል በሚል የባንኮችን አክሲዮን እንድንገዛ የሚያጓጓ ነው ወይ የሚለውን በደንብ ልብ ማለት ያስፈልጋል። ሁለት አይነት ሁኔታዎች አሉ። የመጀመሪያው እዛው አክሲዮን ኖሯቸው ተጨማሪ አክሲዮን እንዲገዙ ባንኩ የሚፈቅድላቸው ይኖራሉ። በዚህ ወቅት በየአመቱ አይሸጡም ባንኮች ተጨማሪ አክሲዮን ነገር ግን ካፒታል ለማሳደግ የፉክክር አቅም ለመጨመር በተለያየ ምክንያት ወቅት እየጠበቁ ተጨማሪ አክሲዮን ያወጣሉ ባንኮች አሁንም ያወጡ ባንኮች አሉ። ስለዚህ መጀመሪያ ሲያወጡ ለውጭው አይደለም የሚሸጡት፣ እዛው ላሉ ለባለ አክሲዮኖች መጀመሪያ ቅድሚያ ተደልድሎ ከተረፈ ነው ለውጭ ገበያ የሚቀርበው። ስለዚህ መጀመሪያ አክሲዮን ያላችሁ አሁን የሚደለደልላችሁ ልትኖሩ ትችላላችሁ። ስለዚህ የተደለደልላችሁን ለመጨመር ምን ማድረግ አለባችሁ ነው የመጀመሪያ ጉዳይ። ባንኩ አትራፊ መሆኑን ካረጋገጣችሁ የትርፍ ትሬንዱ ጥሩ ከሆነ የተደለደለውን ብትገዙ መጥፎ ላይሆን ይችላል። ተጨማሪ ኦፕሬሽናል ኮስ ስለማትጠየቁበት የአገልግሎት ኮስ ስለማትጠየቁ፣ እሱ ብቻ ሳይሆን የተደለደለውን በአንዴ እንድትገዙ አትገደዱም። ስለዚህ የተደለደለው አንዴ ከተደለደለላችሁ አክሲዮናችሁ ለሶስተኛ ወገን እንኳን ብሸጡ የተደለደለውን አክሲዮናችሁ የሚገዛው ሰው ከፍሎት አክሲዮን እናንተ የተወሰነ ትርፍ አግኝታችሁ ልታስተላልፉ ትችላላችሁ። እሱ ድል ስላለው የተደለደለ ባንኩ ትርፋማ ከሆነ ትሬንዱን አይታችሁ ልትገዙ ይችላል። ሁለተኛዎቹ ያሉት ደግሞ እዚሁ ላይ ባንኩ ስትመለከቱ ቢደለድልላችሁም የትርፍ መጠኑ ደካማ ከሆነ ለአንድ አክሲዮን ይከፍል የነበረው የትርፍ መጠን በዚህ ዓመት ከቀነሰ ትሬንዱን ተመልክታችሁ በቃ የዚህ ባንክ አክሲዮን እንዲኖረኝ አልፈልግም ስለዚህ መሸጥ ፈልጋለሁ የምትሉበትም ወቅት ሊሆን ይችላል አሁኑ ወቅት። ስለዚህ የባንኩን ሁኔታ ማወቅ ያስፈልጋል። ውህደት የሚጠብቀው ባንክ ነው ባንኩ ትሬንዱ ጤነኛ የሆነ ባንክ ነው፣ ፉክክሩን የሚችል ባንክ ነው የሚለውን ማረጋገጥ አረጋግጣችሁ ነው ተጨማሪ አክሲዮኖቻችሁን ገዝታችሁ መቀጠል ያለባችሁ። አዲስ ለመግዛት የምታስቡስ አዲስ ለመግዛት የምታስቡም የባንኩን የትርፍ ትሬንድ በደንብ መመልከት ያስፈልጋል። በሪፖርት የሚወጣላችሁን ብቻ የአንድ አክሲዮን የትርፍ ድርሻ ሳይሆን መመልከት ያለባችሁ፣ በደንብ ጠለቅ ብላችሁ መመልከት ያስፈልጋል። አክሲዮን እንድትገዙ የሚቀርብላችሁ ዋጋ በጣም መሰረታዊ ነው። ለምሳሌ የመቶ ሺውን በመቶ ሃምሳ ሺህ ብር ግዙ ብትባሉ ሃምሳ ሺህ ብር እላፊ ነው የከፈላችሁት። ስለዚህ ይህ ሃምሳ ሺህ ብር በምን ያህል ጊዜ ነው የሚመልስላችሁ? ለምሳሌ ከአክሲዮን በኋላ በየአመቱ 25 25 ፐርሰንት እንኳን ባንኩ ቢከፍል ከሁለት ዓመት እና ከሶስት ዓመት በኋላ ነው አክሲዮኑን ለመግዛት ያወጣችሁትን ወጪ ተጨማሪ ወጪ ተጨማሪውን ወጪ መመለስ የምትችሉት ዋናውን መመለስ የምትችሉት የገዛችሁን አክሲዮን ጠቅላችሁ አወጥታችሁ ስሸጡትም ስለዚህ የመቶ ሺውን በመቶ ሃምሳ ሺህ ሸጣችሁ ከሶስት ዓመት በኋላ የመቶ ሺው ከመቶ ሃምሳ ሺህ ብር በላይ መሸጡን ማረጋገጥ አለባችሁ። አንዳንዴ እያተረፍን ይመስለናል እንጂ እያተረፍን አይደለም። በተጨማሪ እንገዛና ነገር ግን በየአመቱ ባንኩ ከወለድ በኋላ የሚሰጠን ትርፍ መጠን ዝቅተኛውንና ዋና ያወጣንበትንም የማይመልስበት አጋጣሚ ይህንን በደንብ ማረጋገጥ ያስፈልጋችኋል። ደግሞ አክሲዮን የምትገዙት ለረጅም ጊዜ መሆኑን ማመንም ያስፈልጋል። ለረጅም ጊዜ ትርፋ ትርፍበታለሁ ብላችሁ እሱ ብቻ ሳይሆን በየአመቱ የምትሰሩት ቢዝነስ ከባንክ ቢዝነስ ላይ ከነበራችሁ ከባንክ ከምታገኙት የአክሲዮን ትርፍ መጠን አንጻር ምን ያህል ነው የሚለው ማወቅ አለባችሁ። ለምሳሌ ትሰሩ የነበረው ቢዝነስ በየአመቱ አስር ከመቶ ትርፍ የሚያስገኝ ቢዝነስ ከነበራችሁና በየአመቱ ሀያ አምስት ከመቶ ትርፍ የሚሰጥ ባንክ ካለ የእሱን ባንክ አክሲዮን ብትገዙ ጥሩ ነው። ነገር ግን በየአመቱ 40 ፐርሰንት ትርፍ ያለው ቢዝነስ ኖሯችሁ አትራፊ ነው ስለተባለ ብቻ ባንክ በየአመቱ 25 ፐርሰንት ትርፍ የሚሰጥን ባንክ ሄዳቸው አክሲዮን ብገዙ ከስረት ነው። ይህንን ማረጋገጥ ያስፈልጋቸዋል። ስለዚህ ሪፖርቶቹ ከግብር በፊት ናቸው ከግብር በኋላ ነው እያወሩ ያሉት ኔት ነው እያወሩ ያሉት ወይስ ምንድን ነው የሚለውን በደንብ ማረጋገጥ ያስፈልጋል። ስለዚህ የዚህ ዓመት ትርፍ የባንኮች ትርፍ ስፔሻል ነው። ስለዚህ ትልቅ ትርፍ ካተረፉ ባንኮች ትልቅ አክሲዮን ድርሻ ክፍፍል ሊያደርጉ ይችላሉ። እሱን እንደ ሪፈረንስ ፖይንት መጠቀም ግን ጥንቃቄ በጣም ይወስዳል። የሚቀጥል ነው ወይ በተወሰነ መልኩ ተረጋግቶ ማየት ያስፈልጋል። ለምሳሌ ባንኩ ከጥቂት ወራት በኋላ አምስት ቢሊዮን የተከፈለ ካፒታልን ካልደረሱ መዋሃድ ያለባቸው ባንኮች አሉ። የሚዋሃድ ባንክ ነው ባንኩ ውህደት የሚያደርግ ነው። በውህደት ጊዜ ትራንዚሽን ስለሚኖር በትራንዚሽን ወቅት የራሱ ማኔጅመንትም ገርገጭ ማለቱ ስለማይቀር በዛው የሚቀጥል ነው ትርፉ። እሱንም ማወቅ በደንብ ያስፈልጋል። የሚጠቀልል ባንክ ነው ወይ ባንኩ ወይስ የሚጠቀልል ባንክ ነው እሱንም በደንብ ማረጋገጥ ያስፈልጋቸዋል ገንዘባችሁን የት እንደምታሳርፉት ለማወቅ ስለዚህ ይህ ዓመት ትርፍ መጠኑ ስፔሻል ኮንሲደሬሽን ውስጥ ያለ ስለሆነ ስለመቀጠልና ስላለመቀጠሉ ማወቅ ያስፈልጋቸዋል በደንብ ይህን አይምኤፍም ያምናል የሪፎርም ወቅት ላይ በተለየ ውጭ ምንዛሬ ሲለቀቅ የሚኖሩ ማርጅን መሀል ላይ ስለሚለይ ባንኩ የትልል ትርፍ ነው የሚያስመዘግቡት እሱ ግን ሪፎርሙ ወደ ማለቅ ሲመጣ ሪፎርሙ ሲያልቅ ግን ላይቀጥል የሚችል ነው በሚቀጥለውም አይመት ላይቀጥል የሚችል ነው። ከዛ የትርፍ ትሬንዱ መመልከት አለባችሁ። ልትገዙ የምታስቡት ባንክ ከሆነ አክሲዮ የምትገዙ ግን የትርፍ ትሬንዱ ምን ይመስላል? ወደኋላ ትሄዱና ላለፉት አምስት ዓመታት ባንኩ እንዴት ነው ሪዚለንት ሆኖ የቆየው፣ እሱ ማረጋገጥ አለባችሁ። 11 ፐርሰንት ሲያተርፍ የነበረ ባንክ አሁን መጣችሁ 40 ፐርሰንት አተረፍኩ አለ ባንኩ። ፐርፎርማንሱ ላደጋር ልም 40 ፐርሰንት ያደረገው ማክሮ ኢኮኖሚው በሪፎርም ነው። 30 ፐርሰንት ተጨማሪ ትርፍ የሰጠው ይሄ አይቀጥልም ማለት ነው። ስለዚህ አስር ፐርሰንቱ ነው የባንኩ ትርፍ። እሱን በደንብ ማወቅ አለባችሁ። በመጪው ጊዜ ላይ ያ ባንክ ያለውን ተፎካካሪነትም ማወቅ ያስፈልጋችኋል። ባንኩ ትክክለኛ ሪፖርት እያቀረበ መሆኑም ማወቅ አለባችሁ። ነን ፐርፎርሚንግ ሎኑ ምን ይመስላል? የማይመለስልህ ብድር ምን ይመስላል? የትርፍ መጠኑ ምን ይመስላል? ማኔጅመንቱ ምን ያህል የተረጋጋ ነው? ካፒታሉ ምን ያህል ነው? በየዓመቱ ምን ያህል ነው ይመልሰው? ይህም በደንብ ማወቅ አለባችሁ። ደግሞ አክሲዮን የምትገዙት ምን ከመስራት ነው? እሱንም ማወቅ አለባችሁ። ምን ከመስራት ነው እየገዛችሁ ያላችሁት አክሲዮን በመግዛታችሁ የምታጡት ኦፖርቹኒቲ ኮስት ምንድን ነው? እሱም ባለሙያዎችን ማማከር አለባቸው። አሁን ካፒታል ገበያው እየተከፈተ ስለሆነ አማካሪዎች ስላሉ በደንብ ማማከር ያስፈልጋችኋል። ደግሞ ኢቨን እንደዚህ አይነት ዳታዎችን የሚሰጡ ሳይቶች አሉ። ለምሳሌ የመቶ ሺህ ብርን አክሲዮን በመቶ 30 ሺህ ብር፣ የመቶ ሺህ ብርን በመቶ 15 ሺህ ብር፣ የ250 ሺህ ብር በ315 ሺህ ብር፣ የ25 ሺህ ብር በ35 ሺህ ብር። ባንኮቹን አልነግራችሁም ብዬ ነው። እንደዚህ ባንኮች አክሲዮን እኮ ይወጣል። የአምና የአምናካቻ ምናም ብትመለከቱት እየቀነሰ የመጡ ባንኮች አሉ እየጨመረ የመጡ ባንኮች አሉ። ስለዚህ ፍላጎትና አቅርቦትን ያሳያቸዋል። አክሲዮን ያለ ፍላጎትና አቅርቦትን ያሳያቸዋል። ስለዚህ ይህንን በደንብ በመመርመር መውሰድ አለባችሁ። የዚህ ዓመት ውስጥ ያለ ከፍተኛ ትርፍን ብቻ እንደ ሪፈረንስ መውሰድ እንደሌለባችሁ ለማቅረብ ነው። ምናልባት መረጃው ከጠቀማችሁ ብዬ ነው። ማንኛውም ሀሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚስት ቪ ላይ ልትልኩል እንችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።